አርቡን ሁላችንም የምናውቃት በአትክልቷ ነው። በተለይ ደግሞ በሸንኮራ አገዳዋ እና በወይባዋ በማንጎ እና በቲማቲሟ ሀርቡ ላይ መጥቶ ምንም አትክልት ፈልጎ የሚጠፋ ነገር የለም። ሁሉም አትክልት ሀርቡ ላይ ይገኛል። አርጎቦች ደግሞ ሀርቡ ነው ገበያቸው። የሀርቡ ገበያ ለማታውቁት ቅዳሜ ቀን ነው። እንግዲህ ቅዳሜ ቀን አርጎባ ከተለያዩ አካባቢ ነው ገበያ የሚገበዩት ማለት ነው። በተለይ ደግሞ ሞር አርጎባዎች ማዶ ሀርቡን በአጠቃላይ ከኮምቦልቻ ከደሴ ሁሉም መቶ ይገበይባታል። እንደ ሌላው ሀገር ከሌላው ሀገር ደግሞ ስናነጻጽራት ሀርቡ ለኑሮ ምቹ ናት። ማለት ሁሉም ሰው እንደ አቅሙ እንደ ቤቱ ገቢቶ ማደር ይችላል ማለት ግዴታ በብዙ ብር መገቤት አይጠበቅባችሁም። እንደዚህ በቸርችል ትገበያላችሁ። አቅማችሁ የፈቀደው በሀያ በሰላሳ ገዝታችሁ ቤታችሁ መግባት ትችላላችሁ ማለት ነው እና አሰላሙ አሌይኩም አርህምቱላህ በረካቱ ወድና የተከበራችሁ ደቻናን ተከታታዮች እንደምን አላችሁ? እኔ ሰላም ነኝ፣ አልሐምዱልላ። እንግዲህ ዛሬ ደግሞ በገበያ ተመልሻሉ። ኑሮ ወድ ነው ርካሽ ነው ለምትሉ ስላስቤዛ ማለትነውእ ያለቀብኝ ነገር ነው። ሄእጀገዛ አድርጌ የመጣሁትኝ ግን ይሄን ምን ያክል እንደገዛሁት ኑሮ ወድ ነው እርካሽ የሚለውንም በዛውም ታዩበታላችሁ። ኑሮ ተወደው ጫህሩ እደዚህ ነው እንዳት መጭ ምናምን ለሚሉን ማለት ነው፣ ነሱን መልስ ይሆናችኋል። ኑሮ ውድ ነው እያላችሁ ራሳችሁን ለምትጨናነቁ፣ መግባት ፈልጋችሁ ይሄ ሳይኖረኝ ይሄ ሳይኖረኝ ለምትሉ ይሄ መልእክቴ ለእናንተ ነው ማለት ነው። እና አሁን እናንተ ቪዲዮ ላይክ በማድረግ እኔም ደግሞ የገዛኋትን እያንዳንዷን ትንሽ ብትሆን የገዛኋት አስቤዛዬ በቂዬ ነው የሌለኝ ነገር ነው። እና እያንዳንዷን ነገር ስንት እንደገዛኋት ስንት ብር ጨርሼ እንደመጣሁ ለዚህ አስቤዛ እነግራችኋለሁ ማለት ነው አሁን ይህን ቃሪያ የምታዩትን ሀያ ብር ነው የገዛሁት። ሜጥሜጣ ጨመር ከገበሬ ነው ግን በነገራችን ላይ እየገዛሁ ማለት ነው። ሜጥሜጣም ጨመር አድርጋ ነው የሰጠችኝ። ቃሪያ ገዝቻለሁ። ሎሚ፣ እንቁላል፣ ካሮት፣ ቲማቲም እና ድንች፣ ሽንኩርት ነው ያለቀብኝ። እሱን ገዝቻለሁ። ለነገሩ ሌላም የገዛሁት አስቤዛለኝ ግን ቪዲዮ ላይ አላስገባሁትም እና ነው አሁን ወደ ቲማቲም ከቲማቲም ብጀምርላችሁ ይሄ ቲማቲም ይሄ ሀምሳ ብር ነው አያችሁ፣ ቲማቲም ወጥ ቲማቲም ነው፣ ለቁርጥ መሆን የሚችል ቲማቲም ነው ማለት ነው። እንዳቅማችሁ ነው የሃምሳ ብቻ አይደለም የሀያም አለ። ብር ከሌላችሁ የሀያ ብር ገዝታችሁ መኖር ትችላላችሁ። ወላሂ አርብ ላይ በትንሽ መኖር ትችላላችሁ። እህልንም ስገዙ በትንሽ እንደሌላው ሀገር በሰሃን ባገዙ በወሉ አለ፣ እዚህ ሀገር በኩባያ ይሸጣልና እንደዛ አድርጋችሁ መኖር ትችላላችሁ። ይሄ እንደምታዩት የሀያ ብር ነው ቲማቲሙ ማለት ነው። እንቁላል ደግሞ እዚህ ሂደት እንቁላል እንቁላል እኔ የገዛሁት በ16 ብር ሂሳብ ነው። አንዱን 17 18 ይላሉ የሚላሉ እኔ ግን በአስራ ስድስት የገዛሁትኝ ያው ሱቅ አካባቢ ደግሞ እኛ ሰፈር ሀያም የሚላሉ ሱቅ ላይ ማለት ነው። ገበያ ላይ ግን 18 ብር ነው የሚጠሩት አንዳንዶቹ ማለት ነው። በ16 በዝች ያለሁኝ እንግዲህ፣ ያው ገበያ ዘወር ዘወር ነው። ደግሞ ራሳችሁን ማሸነፍ አለባቸው ግዴታ እንደዚህ። በኪሎ አረብ ሀገር ነው የመጣ ነው እና እንደዚህ እንደዚህ አትበሉ። አቅማችንን አቅም መኖር ነው። አረብ ሀገር የሚሆን ለፍተን ነው ብሩን የምናመጣው። በተለይ ደግሞ ኢትዮጵያ ስትገቡ ብሯን ቅብቅብ ትሏታላችሁ። ለምን ገቢ ማለት ነው። እና ይህን ይመስላል። ሽንኩርት ደግሞ ይሄ ሽንኩርት በኪሎ አይደለም የገዛሁትኝ እኔ፣ በምድብ ነው፣ ሁሉንም በምድብ ነው የገዛሁት እኔ። በኪሎ አልገዛሁኝም እና በኪሎ ስላልሆነ የመቶ ብር ነው ይሄ ሽንኩርት ማለት ነው። ኪሎ አሁን ሰባ እያሉ ነው። ድንች ደግሞ ይሄን ድንች ሀምሳ ነው የገዛሁት። ደቀቅ ይላል ግን ቢሆንም የገበሬ ድንች ነው የማት ሆ የአምሳ ነው የገዛሁት ድንችን። ካሮት የሀያ ነው የገዛሁት ይህን እንደምታውቁ እኔ በቃ እኛ ለሩዝ ምናምን ከሰራሁና አትክልት አንዳንዴ ያስፈልጋል እና ለዛ ነው የገዛሁት። ሆት ይሄንን ይመስላል ላችኋለሁ። ካሮት የሀያ ቃሪያ የሀያ ሎሚ ደግሞ ሎሚ ቆረቃረባርኬ ሳቀ አሳያችኋለሁ ስንት ስንት እንደገዛሁት ማለት ነው። ግን ድምጽ እንደወላ ድምፅ ጥራት የጠየኩኝ እየጠየቅኩ ያው አስፋልት ጋር ስለሆነ ብዞርም ላይም ብሄድ እንዲ ያለ ድምጹ ይገባል። የመኪናው የባጃጁ እንደምታዩት ይህን ይመስላል የዛሬ ገበያ። ሽንኩርቱ ራሱ በኪሎ ከምገዙ አሁን ኪሎ ሰባ እያሉ ነው። ረክሶ ነበር ሀምሳ ገብቶ ነበረ አሁን ወደ ሰባ ብር ገብቷል። ጨምሮ ማለት ነው ዘና አዲሱ ስላልተነቀለ መሰለኝ እና በምድብ ብዙ ገበያ ደግሞ ስትሄዱ ግዴታ ነጋዴ ተራ ትሄዱ። ገበሬ ተራለ አሁን ሀርቦች ቲማቲም ገበሬ ተራ አለ፣ ሽንኩርትም ገበሬ ተራ አለ፣ ካለራሱ ገበሬ ተራ አለ። እና ነጋዴዎችን አት ብዙ እያልኩ አይደለም። ማለት አነስ ያለ ነገር የምገዙ ከሆነ ከገበሬ ብገዙ በአቅማችሁ ብዙ ነገር ትገዛላችሁ ማለት ነው። እነሱም ርዝቃቸው ነው ይረዘቁ፣ ግን ደግሞ አቅማችንን እንደ አቅማችን ከገበሬ ብንገዛ እንደኛ ትርፍ እናተርፍበታለን። አሁን ቃሪያው ቢሆን አሁን ነጋዴ ጋር ይሄ ግማሹ ነው የሀያ ብር የሚሆነው። ካሮቱም ይቀንሳል። ድንቹ ራሱ ይሄን ሀምሳ አታገኙትም። ነጋዴ ጋር ቢሆን ድንቹ ራሱ ሀምስ መቶ ይሆናል። ድንቹ ማለት ነው። ሽንኩርቱ ራሱ 2 ኪሎ በደንብ ይሆናል። እኔ በኪሎ ስላልገዛሁ በምድብ ስለሆነ ነው እንጂ 100 ብር 2 ኪሎ። አሁን በኪሎ ብገዛ 2 ኪሎ ቢሆን 140 ብር ነው። አየችው፣ 40 ብር እኔ ለካሮትና ለሽንኩርት አረኩ ማለት ነው። አሁን እዚህ ጋር አንቺ ደሞ እንደዚህ ችርቻሮ ምናምን ይዛው ቸርችሬ ምናምን የምትሉም ትኖራላችሁ እኮ። አሁን እናንተ ሰው የምታጣጥሉ ማለት ነው። አሁን መታችሁ፣ ሁላችሁም ኢትዮጵያ መታችሁ። ልኩን ስታቁት ነው ልክ የምትገቡት ማለት ነው። እኔም እንደ እናንተ ነበርኩ። እንደዚህ ነው እንዲህ አታደርግም እንዴ ምናምን አስተያየት ለመስጠት አንደኛ ነበርኩኝ። ግን ለምን ገቢ ስለሌላችሁ ብሮ ያቻ ያያዛችሁ አብር ብቻ ነ መታዋጦት ያችኑ ነው። አሁንም ሄዳችሁ ተዋጣታላችሁ። እኔ አልሐምዱሊላህ እኔ ቤተሰብ ጋር ነው የምኖረው። ግን ብቻውን ለሚኖር ሰው ወይ ደግሞ ልጆች በተሽ ቤተሰብ ምናምን ላለው ሰው ከባድ ነው ኑሮ ማለት ነው። ማለት ኑሮ ከባድ ነው ስላችሁ ገቢ ለሌለው ነው እንጂ ኑሮ እርካሽ ነው። ለእኛ ነው የሚከብደን ከአረብ አገር የምንመጣ ልጆች። እነሱ ወላሂ ዘና ብለው ነው የሚኖሩት ማለት ነው። ምንም አይመስላቸውም ይሄ የተወደደ። እኛ ግን በተለይ አንድ ወር ሁለት አንድ ወር እስከሚሆናችሁ ድረስ ማለት ነው፣ ገበያ ሄዳችሁ እንደዚህ ነው ስለችሁ፣ ድንቅጥ ነው የምትሉት። እኔ የሚያጋጥመኝ ማለት ነው ድንቅጥ ትላላችሁ ግን እየቆያችሁ ስትመጡ ማለት ነው ስለምዱታላችሁ እና ይሄን ይመስላል ዛሬ ገበያዬ እኔ አሁን ሽንኩርት በመቶ ድን በሀምሳ ቲማቲም በሀምሳ ሁለት መቶ ብር ካሮት ካሮት እና ሀያ ቃሪያ ሀያ ሎሚ ደግሞ አንዷን አምስት ብር ነው የተገዛችሁ መሰለኝ እንደዛ እንቁላሉ ደግሞ አስሩ መቶ ስልሳ ብር አራት መቶ እቺ ጥቅል ወመን ደግሞ አስራ አምስት ብር ነው የተገዛችው። እቺን አራት መቶ ብር ገዝቻታለሁ። ይሄን ይመስላል ዛሬ ገበያዬ። ግን እቺን በአምስት መቶ ብር እኔ ጥንቅቅ አርጌ መጥቻለሁ ማለት ነው። የሚበቃኝ እቺን ያለቀብኝ ነው የገዛሁትኝ። አልሐምድሊላሂ እና እንደዛ አርጋችሁ ኑሮን ቀለል አርጋችሁ ከኖራችሁ ኑሮ እርካሽ ነው። ያው ደግሞ በተለይ ሀርጉ ላይ ደና ነው። አልሐምድሊላሂ ኑሮ ውድ የሚባል አይደለም። እና እንደዚህ ነው እላችኋለሁ። ኑሮ ውድ ነው ለሚሏችሁ አትስሟቸው። ሁሉም እንደ ቤታችን ከኖርን ኑሮ ርካሽ ነው። እንደ ጎረቤት ቤት አንኖርም እኛ። ይቻል ነው ነው የምንኖረው። ይህን ይመስላል እንግዲህ። ላይክ አርጉኝ፣ ሰብስክራይብ ያላረጋችሁኝ ደግሞ ሰብስክራይብ በማድረግ ቤት ሰብ አርጉኝ እላችኋለሁኝ። እና አሁን ወደ ዘንቢሌ የመመለስ ጀመርኩ ማለት ነው። እንግዲህ ያው አገሬ ተመሳስለናል። አሁን ሁለት ወር እየሆነኝ ስለሆነ አሁን ሁሉንም ማለት ተቀላቅ ያለሁኝ ወደ ኑሮ። አሁን ምንም ምንም ተወደደ ቢባል ምንም አይመስለኝም። ገበያን ሄጄ እኔ አስቤ ነው ብርጭ መራር ጊዜ ሄዳለሁ። የምፈልገውን ገዝቼ እመጣለሁኝ። ግን ስገዛ እኔ እንደሚመስለኝ ነው እኔ እንደመሰለኝ የምችለውን አቅም የሚፈቅደውበት ቦታ ነው የምሄደው እንጂ እኔ እኔ አረብ ሀገር መጥቻለሁና እዛ ውዱ ቦታ ሄጄ ልግዛ አለለም፣ አልዋሻችሁም። አቅም የሚፈቅድበት ቦታ ሄጄ ገበሬዎቹም ተከራክሬ ነው የምገዛው ላይ ማለት መከራከር ካለብኝ እከራከራለሁ። ለምን ይሄን ብር ያመጣ ነው እኮ። እንትን ነው ታታ ጥቢ ምናምን እንዳትሉ እንግዲህ። እኔ ቲማቲሙን አላጥበም እየተበላሸ የሚብለኝ ነው፣ ግን ሁለት ቀን ሶስት ቀን ይበላሻል። እና መብራት ደግሞ ስለሚሄድ ጥፍት ምጥጥ ስለሚል ሳላጥብ ነው የማስቀምጠው። ቲማቲሙን ማለት ነው። ስለሰራ ስር ነው የማጥበው። ይህንን ይመስላል። በፌስታል በፌስታል አድርጌ ስር አድርገዋለሁ፣ እንዳይደርቅ። ቃሪያውንም እንደዚህ ከዛ በኋላ ነው የማጥበው። እኛ ጋር አጥቦ ለማስገባት ቴማ እንትኑ ይሄዳል፣ መብራቱ ሲሄድ ማለት ነው። ምናልባት ትንሽ እርጥበት ካለው ካልደረቀ ወይ ምናምን አላቅም ብቻ እንትን ይላል፣ ይበላሻል። ለማንኛውም ወሬ አበዛውባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።